በማወቅም ይሁን ባለማወቅ ብዙ ሰዎች ይበድላሉ፣ ቤተክርስቲያን ላይ ግፍ ያደርሳሉ። እነዚህ ሰዎች በማወቅም ባለማወቅም በሰሩት በቤተክርስቲያን ላይ ባደረጉት ድርጊት ቢጸጸቱ፣ ለመመለስ ቢመጡ ቤተክርስቲያን ለመቀበል መንገድ አላት ወይ የሚል ጥያቄ። መልካም እንግዲህ፣ የረጅም ጊዜዎችን የሚያስፈልጉት ነው። ምክንያቱም ጠባይ ማጥናት ይጠይቃል። ጣባዩን በደም ማየት ይጠይቃል። ለማንኛውም ሁለት ነገሮችን ማየት ፈልጋለሁ በዚህ ውስጥ አንደኛው ሃይማኖታዊ መልስ፣ ሁለተኛው ደግሞ በቤቱ ውስጥ እያለ ግን ጥፋት ያደረሰ ሊሆን ይችላል። በቤቱ ውስጥ እያለ ማለት ክርስቲያን ሆኖ ክርስቲያኖችን ሲበድል ምን ከኖረ በኋላ ቢመለስ የእውነት ከመጣ ምንም ጥርጥር የለውም ቤተክርስቲያን የምህረት ቤት ናት። ክርስቲያንም የምህረት ቤት ነው። ዝም ብሎ ማዕረብ ግን አይሰራም የእውነት ዝም ብሎ ማር የሚባል ነገር የለም። ፍትህ አለው። አዳም በደለ እግዚአብሔር ዝም ብዬ ማህሪ ነኝ ማለት የለበትም። አምስት ሺህ አምስት መቶ ዘመን ቀጥቶ ነው ይማረው፣ ቀጥቶ ነው ሲኦል ወርዶ ወጥሶ በስጋ ወደ መቃብር በነሶ ወደ ሲኦል ወርዶ መከራ ተቀብሎ እንደገና ለዚያ ግን መልሶ ሲያመጣው ግን ምህረቱን የበለጠ ደግሞ አብስቶ ነው ያመጣው። ግን ፍትህ አድርጎ ነው። ፍትህ አድርጎ ነው። ዝም ብሎ እንደው ያጠፋ ያጠፋና ማሩኝ አይደለም። ያጠፋውን ሂደቶች ደግሞ መስተካከል አለበት፣ መስተካከል ያንን ግን ጥፋቱን ሲመለስ ቸርነት የሌለው ክርስትና የለም። ቸር ነው ክርስትና ስትጀመር ቸር ነው። በዚህ ውስጥ በኦርቶዶክሳዊ የቸርነት መንገድ ውስጥ ምንም ጥርጥር የለም። አዎ ቤተክርስቲያን እጆቿን ዘርግታ ትቀበላለች። ትንሽ አንድ አምስት ጉዳዮችን ልንገራችሁ፣ አምስት ጉዳዮችን ልበሉ። ኦርቶዶክሳዊ የቀኖና መስመሮችን ነው ማወራችሁ። ተፈጥሯዊ እና ዶግማዊ እና ስሪታዊ የሚባሉ አሉ። ሶስት ነው፣ ተፈጥሯዊ፣ ዶግማዊ፣ ስሪታዊ የሚባሉ። ተፈጥሯዊ የሚባል የማይቀየር ነው። ተፈጥሮ የሚባለው ሰማዩ ሰማይ ነው፣ መሬቱም መሬት ነው፣ ወንዱም ወንድ ነው፣ ሴቱም ሴት ነው። ተፈጥሮን ማንም ሊያዛባት አይችልም፣ አይችልም። በእግዚአብሔር ድርሻ ውስጥ ያለ ነው። ክረምቱን በጋ በጋውን ክረምት ማድረግ አይቻልም። ብዙ የሚባል ሂደቶች ይኖራሉ፣ በባዮቴክኖሎጂ የሚወራ ሀሳቦች ይኖራሉ፣ ግን ፍጹማዊነትን ማምጣት አይችሉም፣ አያመጡም። ከእግዚአብሔር አሰራር ውጭ ፍጹማዊነት የለም። በተፈጥሮ ላይ ባለው ተግባር ላይ በተሰራው ሁነት ላይ ሞዲፋይ ማድረግ የሆነ ሂደቶች ሊኖሩ ይችላሉ በተወሰነ መልኩ ተፈጥሮን ግን እንደ ተፈጥሮዋ ሙሉ ነቷ እንደጠበቀች የማድረግ ስልጣን ግን በእግዚአብሔር እጅ ነው ያለው። ይሄ ተፈጥሯዊ አኗኗር ይባላል። ተፈጥሯዊ አኗኗር። ሁለተኛው ዶግማዊ የምንለው የማይለወጥ የምንጠብቀው የምንቀበለው ጉዳይ ነው። ይሄ መገለጥ ይባላል። ስላሴ አንድም ሶስትም ናቸው፣ በቃ ናቸው። አምላክ ሰው ሆነ፣ ሰው አምላክ ነ በቃ ሆነ። ምንድነው ድርሻው? መቀበል፣ መቀበል ነው። ይሄ ማመን ነው። ይሄ ይሄ ምንድነው ተከስቷዊ የተገለጠ ይባላል አንድነቱን ሶስትነቱን የገለጠ ራሱ ነው ሰው መሆኑንም በስጋ መምጣቱንም ነኝ ብሎ የገለጠ ራሱ ነኝ ስላለ ያለና የሚኖርን የነኝ ነኝ የህይወት ውሃን ነኝ የህይወት እንጀራን ነኝ የበጎች በርን የነኝ ነኝ የዓለም ብርሃን ነኝ የወይን ግንድን ነኝ ነኝ እያለ ያስተማረ ነኝ ብሎ የተገለጠ ራሱ ነው ይሄ መቀበል ይባላል ሶስተኛው ቀኖናዊ ዶግማ ነው ቀኖናዊ ደግማ የማይለወጥ ግን ቀኖና ያለው አፈጻጽሙ ቀኖና ይሆን ልበሉ ምን አይነት መሰላችሁ? ምስጢረ ቁርባን ዶግማ ነው ምስጢረ ጥምቀት ዶግማ ነው ምስጢረ ክህነት ዶግማ ነው አፈጻጽሙ ግን ቀኖና ነው ማንም ስጋ ወደሙን ካልተቀበል አይድንም ነው አይድንም ዶግማ ነው መቼ ይቀበል የሚለው ግን ዛሬ ባይችል ነገ ነገ ባይችል ከነገ ወዲያ ግን አፈጻጽሙ ምንድነው ቀኖና ነው ማንም ሰው መጠመቅ ግዴታ ነው ለመዳን ግን ባይችል በአርባ ቀን በሰማኒያ ቀን ካልቻለም በአርባ ዓመት በአምሳ ከመጣ ይጠመቃል ለምን አፈጻጽሙ ምንድን ነው ቀኖና ነው ዝም ብሎ ቀኖና ነው ብሎ ግን አይናድም እመጣለሁ ለምን ቀኖና ራሱ ማን ይሰራዋል የሚለው ምስጢረ ክህነትም ዶግማ ነው ያለ ክህነት ምንም ስሬት የለም ግን መቼ ቅስና ዲቁና ይቀበል ግን አፈጻጽሙ ቀኖና ነው ዶግማ አፈጻጽሙ ቀኖና የሆነ ማለት ነው ተፈጥሯዊ ተከስቷዊ ዶግማ፣ ቀኖናዊ ዶግማ፣ ሶስት ነገሮችን ተረዱ። አፈጻጽሙ ቀኖና የሆነ ግን ዶግማ ነው። ሰባቱ አጽዋማት ለእኛ የተሰሩ ዶግማዎቻችን ናቸው። አፈጻጽማቸው ግን ቀኖና ነው። በአብይ ጾም መካከል ሕማም ቢያመው በመብላት የሚስተካከል ከሆነ ነፍስ አባቱ በይኖ በይኖ ነው ነው ያልኋቸው፣ ዝም ብሎ አይደለም። በይኖ አይቶ ምግብ የሚያስተካክለው ከሆነ ምግብ ሊፈቅድለት ይችላል። አፈጻጸሙ ቀኖና ስለሆነ ግን ጾሙን ዝቅም ከፍ ማድረግን አይችልም። ይሄ ቀኖና ነው። ቀኖና ራሱ ግን ምንድነው? ነው ቀኖና አምስት አይነት የቀኖና አይነቶች አሉ። አንደኛ ሐዋርያዊ ቀኖና ይባላል። ሐዋርያዊ ቀኖና ማለት ከክርስቶስ የተማሩ አባቶቻችን ሐዋርያት መምህራን ዓለም ሰርተውት ይሁን ያሉት ማለት ነው። ይሄ ቀኖና ሐዋርያዊ ቀኖና በሁለት ይከፈላል። እሱ ራሱ በግዘት የሰራ ቀኖናና ያለ ግዘት የተሰራ ቀኖና ይባላል። ይሄንን ይሄንን ቢያደርግ የተወገዘ ይሁን ካሉ እሱ ግዝታዊ ቀኖና ይባላል። ያለ ግዝት ከሰሩት ደግሞ ያለ ግዝት የሆነ ቀኖና ይላል። ሐዋርያት ቀኖናውን ሲሰሩ ሁለት ነገር ተጠቅመዋል። አንደኛው ገዝተው፣ ሁለተኛውን ግን ምን አድርገው እለመፁ ምድሬ ይበይኑ። ከእኛ በኋላ የሚነሱት ይሙሉት ብለው ዝግ አድርገው አይደለም የሰሩት። ይሙሉት ብለው እንዴት አይነቱን መሰላችሁ? ይሙሉት ያሉት እንዴት አይነቱን ለምሳሌ ደጋ ቆላ ቢሆን ፈጽሞ በጣም ቆላ ቢሆን ልክ አፋር አባቶቻችን ሲኖዶስ እንደሞላው አፋር እንደኛ ደጋ ወደሆነው አካባቢ ላይ እንዳለው ሰባት ሰዓት ቅዳሴ ገብቶ ዘጠኝ ሰዓት መወጣት አይችልም። አብይ ጾም ላይ በጣም ከባድ ነው፣ በረሃ ነው። ስለዚህ ምን አሉ አምስት ሰዓት ቅዳሴ ግቡ፣ ሰባት ሰዓት ይውጡ ብለው በየኑ ማንሰራ ቀኖናውን ሰራ ይህንን ይሙሉ አሉ። ቅዳሴውን ግን ማስቀረት ግን ስልጣን የላቸውም። ይሄ ምዕመናኑ ከማስቀደስ ከሚቀሩ፣ ቅዳሴው ከሚታጎል፣ ቆራቢ ከምናጣ ቀኖናውን ማሻሻል ስላለ ነው። ዝም ብሎ ይሻሻል አይባልም። ዝም ብሎ ማንም ተነስቶ ግን አያደርገውም። ይሄ በሩ ክፍት የሆነ ሊሰራ የሚችል ሐዋርያት የሰሩት የክህነት ቀኖና። ካህን መሆን የሚችለው ለክህነት የበቃ ነው። በቃ ቀኖና ሐዋርያት የሰሩትን ቀኖና በግዝት ያስቀመጡትን ቀኖና። የትኛውም ሲኖዶስ የትኛውም ጉባኤ የትኛውም መፍታት አይችልም። ይህንን ነው የሚሳሳተው ሰው ይህንን ነው በጣም የሚሳሳተው። ለምሳሌ ቅዱሳን ሐዋርያት በሲኖዶስ አንድ ሰው ከጵጵስና ምዕመናንን ወደ ማስታት ሃይማኖት ወደ መቀየርና ክርስቲያኖችን ቢያጠፋ ከክህነቱ ይሻሩት ይላል ይሄን እምቢቢል ቢል አውግዘው ይለዩት ይለዩት ሐዋርያት ያወገዙትን ማንም አይለየውም አይመልሰውም የሐዋርያት ጉባኤ አውግዞታል ይህ ሲመለስ ቢመለስ ቢያምን ምን ሆኖ ነው የሚመጣው ምዕመን ሆኖ ነው የሚመጣው ንስሐ ገብቶ ከዚያ ከምዕመንነቱ ደግሞ ይታይና ሰባት ዓመት አገልግሎ ከሰባት ዓመት በኋላ ዲቁና ሊሰጠው ይችላል ይመለስለታል ዳግመኛ አይሾምም ሊመለስ ይችላል ተመልሶ እንጂ በመስኮት ገብቶ በመስኮት እንደገና ዘሎ አይገባም። ይሄ ነው በጣም የማያግባባው አንዱ ሁለተኛው ሐዋርያዊ ቀኖና እንዳለ ሰለስቱ ሚታዊ ቀኖና ነው ይሄ ዓለም አቀፍ ቀኖና ይባላል ዓለም አቀፍ ቀኖና 318 ሊቃውንት በሰሩት ቀኖና ተያያዥ ሶስት የጉባኤ ቀኖናዎች አሉ በ325 ዓ ም ጉባኤ ኒቅያ በ381 ዓ ም ጉባኤ ቁስጥንጥንያ በ431 ዓመተ ምሕረት ጉባኤ ኤፌሶን ይባላሉ። በዓለም አቀፍ ጉባኤ ሁሉም ፓትርያሪኮች፣ ሊቃነጳጳሳት፣ የቤተ ክርስቲያን ተወካዮች አባቶች ተገኝተው የሰሩትን ቀኖና ሁለት ቀኖና አለዋነ ሂምደን እንዳልኳችሁ አንዱ በግዝት አንደኛው ዘንበለ ግዝት በግዝት የሰሩትን ቀኖና አውግዘናል ያሉትን ውግዘቱን መፍታት የሚችል እስከ ምጽአት ድረስ የለም የለም። ያለ ግዝት የሰሩትን ግን ያለ ግዝት የሰሩትን ማሻሻል ሊቻል ይችላል፣ ይቻላል። ያለ ግዝት የሰሩትን ለምሳሌ በሰለስቱ ምዕት ቀኖና ምን አደረጉ? ጳጳስ መሆን የሚችለው ያላገባ የመነኮሰ መነኩሴ ነው ብለው ወስነዋል። አይ ዘመኑ ስለከፋ ስላልተቻለ አንድ ሚስት ያገባ ይሁን ቢሉ አይችሉም። ለምድ ነው አይችሉት። ዓለም አቀፉ የሰለስቱ ምዕት ጉባኤ ዓለም አቀፉ ጉባኤ ስለወሰነው ምናልባት አለባት ለወሰን ቢችል እንኳ ያ ጉባኤ ዳግም ተመልሶ ነው ያ ጉባኤ ተመልሶ ነው እንጂ ማንም እየተነሳ ልናድህ፣ ላድርግህ፣ ልቀይር የሚለው አይደለም። ሶስተኛው ይሄ ነው። አራተኛው ቀጥሎ ያለው ጉባኤ አህጉራዊ ጉባኤ ቆይም ቀኖና ነው። አህጉራዊ ቀኖና የሚባለው እንደ ጉባኤ ቅርጣ ገና እንደ ቀኑ ገና ሎዶቅያ እንደ ጉባኤ ስርድቅያ አይነት በአህጉር ደረጃ የተደረጉ ጉባኤዎች አሉ። ያንን መሰረት ያደረጉ ችግር ሊፈቱ የሚችሉ ጉባኤዎች ናቸው። እነዚህም ቀኖናዎች ሁለት ህግ አላቸው፣ በግዝትና ያለ ግዝት። ያለ ግዝት የሆኑት ሙሉ ተብሏል። በግዝት የሆኑትን ግን ማንም አይፈታቸውም። ያለ ግዝት የሆኑትን ምን ያደርጋሉ መሰላችሁ? ለምሳሌ ኮሮና በመጣ ጊዜ ቅዱስ ሲኖዶስ አዋጅ አወጀ። እንዲያርጋችሁ ጸልዩ፣ እንዲያርጉ ብትራራቁ ብሎ ሰጠን። ልጆቹ መቅሰፍት እንዳይመጣባቸው እንዲህ ሊበይን ይችላል። መቅሰፍት ከሚያጠቃ ጊዜያዊ በሽታ ከሆነ ያልፋል። እንዲሁኑ ካለ ይሄ ለልጆቹ የሚያደርገው ነው። ዶግማዊ የሆነውን ውግዘት ያለውን ጉዳይ ግን አይነካም። ቀጥሎ አምስተኛው ቀኖና የሚባለው ሀገር አቀፋዊ ቀኖና ነው። ሀገር አቀፋዊ ቀኖና ማለት የሐዋርያትን የሰለስቱ ምዕትን ዓለም አቀፋዊውን ዶግማውን ዶግማ ቀኖናውን የተያዘውን እና አይጉር አቀፉን የቀኖና ግዝት ያለውን ብግዝት ባለው ቀኖና ላይ ሦስት ድርሻ አለው የሀገር አቀፍ ጉባኤ ግዝት ባለው ቀኖና ላይ ይቀበላል ይጠብቃል ለሚመጣው ትውልድ ያስረክባል ተላልፎ የተገኘ ካለ ንሕነ እኛም እንደነሱ አውግዘናል ብሎ አብሮ ያወግዛል ብዙ ሰው እንተና እንዲሆነ ለምንድ ነው የማይወገዝ ይላል ተወግዟል እኮ የሚወገዘው እንዲያውም አዲስ ኑፋቄ ሲያመጣ ነው ውግዘት የግድ አዲስ አውግዙት አይባልም አዲስ ኑፋቄ ለምሳሌ ሎቱ ስብሐት ወልድ ፍጡር ብሎ አንዱ ቢነሳ እባካቸው አውግዙት አይባልም ለምንድን ነው ይባለው ሰለስቱ ምዕት አውግዘዋታል ዓለም አቀፉ አውግዞታል ያ ውግዘት ይመትረዋል ለዘላለም ይመትረዋል ያስወግደዋል ስለዚህ ያ ያገኘዋል ማለት ነው ስለዚህ ያንን ቀኖና ምንድን ነው የሚያደርገው ይሄኛው መቀበል ሁለተኛስ መጠበቅ ሶስተኛውስ ለሚመጣው ጠብቆ መስጠት ድርሻ ይሄ ነው በራሱ ውስጥ የሚያረጋቸው ምንድን ናቸው? ውስጣዊ ብያኔዎች። ምን አይነት ብያኔዎች? ምን አይነት ብያኔዎች? ሁኔታውን ወቅቱን የተመለከቱ ጊዜውን የተመለከቱ ብያኔዎች ሊበይን ይችላል። የተሰራውን በማፍረስ ላይ ግን አይቻልም። ዝም ብሎ ማንም ተነስቶ ፍርስ አድርጎ ቀኖና እኮ ነው እየተባለ ሲወራ እንሰማለን። አይችልም። የመጨረሻው ቀኖና የሚባለው ብያኔያዊ ቀኖና የነፍስ አባት ነው። የነፍስ አባት ቀኖና ማለት የነፍስ ልጁ የበደለውን በደሉን ለይቶ ንስሐ ሲሰጥ እንደ ኃጢአቱ መጠን ሐኪም እንደ ሕመሙ መጠን ዶዙ ለይቶ መድኃኒት እንደሚያክምለት መጥኑ ወይ ሰባት እጹም ወይ 14 እጹም ብሎ ህይወታዊ አኗኗራዊ ቀኖና ሊሰጥ ይችላል። ይሄ ነፍስ አባት የሚበይነው ቀኖና ነው። ቀኖና በእንዲህ አይነት ስርጊቶች ነው ያለው። ስለዚህ የትኛውን የናደ ነው ይመለስ ምንለው ነው ጥያቄው? የትኛውን የናደውን ነው ቢመለስ ርራ የሚሆነው? በግዝት የተናደውን ከመት ከሻረ እንደገና ተመልሶ ንስሐ ገብቶ በምዕመንነቱ ይቀጥላል። ከዚያ በኋላ ብያኔው ታይቶ ይሁን ከተባለ ከሰባት ዓመት በኋላ እንደገና ወደ ዲቁናው ይሰጠዋል። እያለ እያለ ነው የሚመለሰው እንጂ ዝም ብሎ ያን ሁሉ ክርስቲያኖች አሳርዶ አስገድሎ፣ እነዚያን ሁሉ አሳድሞ ያን ሁሉ ዘረኝነትን እንዲህ ብሎ በፖለቲካ ጠጠግቶ ክርስቲያኖችን አሳዶ እንዲህ አይነት ግን ቀኖና የላትም ቤተክርስቲያን። እውነተኛው ነገር ከሆነ ይሄ ነው ትምህርቱ ያለው፣ መጽሐፍ ላይ ያለው ይሄ ነው። ሰሚ ካገኘን የምናወራው ይሄንን ነው። የእውነት የእውነት ቤተክርስቲያን የወሰነችው ውሳኔ ያስቀመጠችው ስርዓት ጥሩ ነው፣ ነውር የለበትም። ያንን ግን በመስኮት እየተባባሉ ግለሰቦች የቤተክርስቲያኗን አልፎ በበር የሚገባውን በመስኮት እያሾለኩ ማግባ ግን ተገቢ አይደለም። በበጎች በር ማይገባ ሌባ ወንበዴ ነው ያለው አምላካችን ዮሐንስ ወንጌል ምዕራፍ 10 ላይ ቁጥራን ጀምሮ። የበጎች በር እኔ ነኝ። ትምህርቱ የበጎች በር ነው ብሎ የሐዲስ ቀኖናው ስርዓቱ በግ በር ነው። በበሩ የማይገባ ሌባ ወንበዴ ነው። አሁን ያለ በሩ የሚመጣው ነው የተቸገር ነው። ሲመለስ ቤተክርስቲያን ማንንም አትመለስ አትልም። አምላካችን ብሏል፣ ወንድም ቢበድል ለብቻ ምከረው። አሁን ቢበድል ቤተክርስቲያን ወለሁለት ነው ምከረው። አሁን ቢበድል ቤተክርስቲያን ንገራት። ወንድም ቢበድል ቢመለስስ ፍጹም ሰባት ጊዜ ይቅር በለው። ይቅርታን ማድረግ ድርሻዋ ነው። ይቅር አለች ማለት ግን ማዕርግ ሰጠች ማለት አይደለም። ይቅርታና ማዕርግ ይለያያል። ይቅርታና ማዕርግ ይለያያል። በይቅርታ ተነሳ ምዕመን ሆኖ መቀጠልና በማዕርግ መቀጠል ይለያያል ይለያያል። እሱን ነው መረዳት የሚጠይቀው። በንስሐ ሕይወቷ ግን ብሏል። ንስሐ ስድስት ወይም ሰባት ደረጃዎች አሉት። ራሱ ከመጣ የምንቀበልበት የመጀመሪያው ኃጢአት መስራቱን ማወቅ አለበት። ሁለተኛው የሰራውን ኃጢአት መጥላት አለበት። ኃጢአቱን ይጠለዋል መጥላት ብቻ አይደለም። ሶስተኛ መጸጸት መቻል አለበት። ጠልቶ ተጸጽቶ አውቆ ጠልቶ ተጸጽቶ ነው የሚመጣው። ሶስቱን ማወቅ፣ መጥላት፣ መጸጸት እነዚህን ያደርጋል። አራተኛ ራሱን ከሳሽ፣ ራሱን ተከሳሽ፣ ካህኑን ዳኛ አድርጎ በራሱ ላይ መመስከር አለበት። ስመለሌ ሃምር ይጋዬ ዳዊት መዝሙር አምሳ ላይ ተናግረዋል። አቤቱ በደል የሚያውቀው ተሳለኒ ጆበ ከመበይ ሳይልከ እንደ ይቅርታ በዛት መጠን ይቅርበለ ስመለሌ ሐምር ይጋዬ ራሴ ኃጢያቴን አውቀዋለሁ። ስመናው በኃጢያት ተጠነስኩ በኃጢያት እንዲሁኛለሁ ይላል ዳዊት አ ስለዚህ ራሱን ከሳሽ ራሱን ተከሳሽ ራሱን ምስክር አርጎ ካህኑን ዳኛ አድርጎ ማስመስከር ነው። አራተኛው አምስተኛው ቀኖና መቀበልና መጨረስ ነው። በትክክል ካህኑ የበየነበትን ብያኔ እንዲህ ነ ሲለው ነኝ ብሎ ሲቀበል ነው እንጂ አምባጓሮ እያነሳ እኔ አደለውም እንተያያለን፣ አግዛለሁ፣ አሳያለሁ በሚል ይሄ የክርስቲያን ጠባይ አይደለም። የክርስቲያን ጠባይ አይደለም። ምዕመናን ይሄን አይሉትም። ምናልባት ምን ይላሉ? የበጎች እረኛ አያ ሞኙ ሞኙ፣ አንተ ጠፋ እንጂ በጎች ውስጥ ተገኙ ይላሉ። ስድስተኛው ፍትሀት ዘወልድ አስደግሞ በስጋ ወደሙ መታተም ነው። ስድስት ቀን ቀኖናውን ሲጨርስ ፍትሀት ዘወልድ ያስደግማል፣ በስጋ ወደሙ ይቀበልና ይታተማል። ሰባተኛ እንዳይመለስ መኖር ነው። በዚያ በጀመረው መኖር ነው። እስከ አዝማነ መንግስተ ሰማያት መኖር፣ አለመመለስ ነው። ይሄ መመለስ የሚባሉት እነዚህ ደረጃዎች ናቸው። እነዚህን ደረጃዎች ጠብቆ ሲመጣ ተመለሰ ይባላል። ዝም ብሎ ግን ደረቱን ነፍቶ ወጥቶ ደረቱን ነፍቶ ማን አለሽ አለዚያ ተኩሳለሁ ብሎ ወጥቶ ግን ንስሐ አይደለም፣ የጉልበት ነው፣ የደርምሶ መግባት ነው። አይሆንም። አሪዮስ ይህንን አድርጎታል። በነገራችን ላይ አርጎታል፣ በጉልበት በኋላ ሰለስቱ ምእት ካዋገዙ ከብዙ ጊዜ በኋላ ብዙ ክርስቲያኖችን ፈትኗል። እነ ቅዱስ አትናቴዎስ ከአምስት ጊዜ በላይ ከመንበር ተሳደዋል። አስራ አምስት ጊዜ ያህል እንዲያውም መከራ ተቀብለዋል፣ ተሳደዋል። ይሄ ሊሆን አይችልም። እንዲህ አይነት ችግሮች ናቸው። ስለ በበር ነው የሚመጣው። አምላካችን ግን ምን አለ? ለዘመፀሀቤ እየሰድዶ እያወጸዋፋ ወደ እኔ ተመልሶ የመጣውን የመጣውን አስወጥቻ አላሰደውም። ጴጥሮስ ካደ፣ ንስሐ ቢገባ ሊቃዋርያት ሆነ። ቅዱስ ጳውሎስ ጌታን ሰቀለ፣ ንስሐ ቢገባ ደግሞ ምርጥ ዕቃ ሆነ። ምርጥ ዕቃ ሆነ። ዳዊት በደለ፣ ጎልማሳ ገደለ፣ የጎልማሳ ሚስት ቀማ። ሲመለስ እንደ ልቤ ተባለ ተባለ። አዳም በደለ፣ ሲመለስ ግን የአዳምን ስጋ ገንዘብ አደረገለት። ንስሓ ቢገቡ አምላካችን ቸር ነው፣ ይመለሳል። ዝም ብሎ ግን ተመልሻለሁ፣ ተቀበል፣ በግድ እንዲያውም ደሞዝዬ ስለተቋረጠ ነው የመጣሁ የሚል ሂደቶች ግን ሊሆን አይችሉም። እንዲህ ዓይነት ቀኖና የለም። የእውነት የእውነት ሰሚ ካገኘን ይሄን ያለው በሩ የእውነት በር ነው። የጽድቅ መሰረት ነው። ቤተ ክርስቲያናችን ትክክለኛ አስተምሮ ነው ያላት። ይሄ ነው ያለው። እንግዲህ ወንድሞች፣ አባቶች፣ እናቶች፣ እህቶች በአጠቃላይ በዚህ ጉባኤ ስር የተገኘን ሰዎች በእንዲህ አይነት ኦርቶዶክሳዊ አኗኗር በበር በመግባት ህይወታችን እንድንመራ ነው ቤተ ክርስቲያናችን እንድጠብቅ ነው። ጉባኤውም የታደምንበትም የተሰበሰብነው እንዲህ እንድናስብ ነው እና ይሄው ነው ያለው። ይቆየን።